ግን ችግሩ እኔ የመን ነኝ ወይስ የመን አይደለሁም የምለውን ምን ያክል እርግጠኛ ነው? እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ። ለበለፈኝ ደረጃቸው ስራ ገብቻለሁ ማለት ነው። ግን አይገርማችሁም? ስራ ገና ከማግባቴ ማለት ነው ያለው ያለውስ፣ መዳም ቤት ነኝ። በጣም እንጃ፣ በጣም ጥሩ መዳም። በቃ አንዲት አርጊ እና እና ባጭሩ የመን ውስጥ ታርዶ ማለት ነው። መዳሚ ይዛኝ የዞርሽ በቃ ዙረት እንደምወዳቁ ዋቁ ነው መሰ ሴትዮዋ ዘዋሪ ነገራት። እሷም በቃ የምዞርበት ቶ ቀጠጠኝ እና ዱበይና ኦማን ነበርን። አሁን ደግሞ ወይ ኳተር ወይ ምናምን እንሄዳለን እያለች ነው። እንግዲህ አንዴ ዱባይ፣ አንዴ ኳተር፣ አንዴ ኦማን እያለች ማለት ነው። አልተቀመጥኩም፣ እየዞርኩ ነው። ከማን ጋር? ከልጆች ጋር ትልቁ ዳቦ ሊጥ ሆነ ማለት አሁን ነው። እኔ የመን ውስጥ አይደለሁም ሰይድ ለምን ነው የሚሮጠው የኔን ቪዲዮ እያየነኝ ተከትሎ ለምን ይሮጣል እኔ የመን ውስጥ አይደለሁም አሰላሙ አሌይኩም ወረህመቱላህ በረካቱ ውድና የተከበራችሁ እህት ፋሚሊ ቤተሰቦች እንዴት ናችሁ በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ ተመልሼ ላይክ ሼር እያረጋችሁ ቤተሰብ እየሆናችሁ መቀላቀል እንዳትረሱ እንግዲህ ውድ ቤተሰቦች ሁሌ የምናየው ነገር መቼም ያው? ሁሌም አዲስ ነገር ነው የምናየው አደለ? እና ሱመያ የዛሬ ምን እያለች ነው? የዛሬውን ቪዲዮ አይታችሁታል። እኔ ምን ውስጥ አይደለሁም። ሴትዬ ልክ እንደኔ ዘዋሪ ናት። ከአንድ ቦታ አንድ ቦታ እየተዘዋወርን ነው፣ ይዛኝ እየዞረች ነው። ዱባይና ኦማን ነበርን። አሁን ደግሞ ወደ ኳተርም ወደ ምንም ይዛኝ ልትሄድ ትችላለች። እና እኔ አንድ ቦታ አልተቀመጥኩም እያለች ነው ምትላላችሁ። በየትኛው ቅጽበት ነው ዱባይና ኦማን ዱባይና ኦማን ነበር። መቼና መቼ እንደሆነ ባላቅም ማለት ነው። ገይስ አልሙሂም ሱመያ እንኳን ስራ አገኘሽ፣ እንኳን ስራ ገባሽ። እኔ ግን እንጃ። እስኪ ሌላ ቪዲዮ እንመልከት። ጋይስ እንግዲህ አዩ አዩ፣ በረኪናም የሰይድ ቤተሰቦችም ተንስተውባታል። ከወንድማችን ህይወት ውጭ እያሉ ይገኛሉ ማለት ነው። እስኪ የሰይድን የእህቱን ቪዲዮ አይተን ተመልሰን እንገናኛለን። አብራችሁ ኑ። ነው ይሁት ከአቶሚ በላይ ስለሆነብኝ ነው ዛሬ እዚህ ከመጣሁት ከእሱና ከልጆቹ ከሚስቱ ከህይወታችን ውጭል ልራቅ፣ ገብቶሻል። እንግዲህ ውድ ቤተሰቦች ከወንድማችን ከሚስቱ እና ከልጆቹ ህይወት ከህይወታችን በቃ ከቤተሰባችን ከህይወታችን ውጭልን አንፈልግሽም ወንድማችን እንደዚህ መንገድ ላይ የወጣው ጫት መቃም ወደ ሱስ የገባው ባንቺ ምክንያት ነው እያለች ነው ማለት ነው። የሰይድ እህት ነኝ ብላ የመጣችው እና ይሄ ትክክል ነው አዩ በረኪናን ተይ ማለት ይሄ ይሄ ልክ ነው ያስደስቶኛል። የሱመያ ግን የትነኝ የትነኝ ያለችው ነገር ብቻ የትሙኝ እንደዚህ የምታዝናና ማዳም ማግኘት መታደል ነው። ከቦታ ቦታ ቦታ በቃ ይችማ በቃ ዩቱባን የምትከታተላት ሴት መሆን አለባት። ከቦታ ቦታ መዞር እንደምትወዳ እቃ ይዛት እየተሽከረከረቻለች ማለት ነው። እና ደስ ይላል ደስ ይላል ልበል እንጂ ጋይስ አልሙሄም እንግዲህ ሳይድ ያለሁበትን ቦታ ሳያጣራ ከአሁን በፊት እኔ ሳታጣራ እርግጠኛ ሳትሆን ተከትለኛ ትመጣ እያልኩት በምን እርግጠኛ ሆነው ነው አሁን የመን የገባው። እና እኔ ምን አይደለሁም እያለች ነው ጋይስ ምን ትላላችሁ? ኮሜንት፣ በነገራችን ላይ ኮሜንት እያየው ነበር። አሁንም የመን አይደለሁም ነው የምትለው የሚልም ኮሜንት አይቻለሁ ማለት ነው ጋይስ። አልሙሄም ውድ ቤተሰቦቼ የመን ውስጥ አይደለሁም ከቦታ ቦታ ነው የምዞረው አንድ ቦታ አልተቀመጥኩም እያለች ነው ማለት ነው። እንግዲህ ይሁንልሽ፣ ሱመያ በሰይድ ዙሪያም ያለችው ነገር አለ። በጭራሽ እሱ ገንዘብ አይቸግረውም፣ ምንም የሚቸግረው ነገር የለም። አውቆ ነው፣ ብዙ ነገር አለው አውቆ ነው። ጫት ተጠግቶ ማያውቅ ሰው እንዴት ይቅማል? ከኔ ጋር ሆኖ በቃ ላይኑ ራሱ ማየት የማይወደው ነገር ነው ጫት ማለትና፣ አይቅምም ምንም ቢቸግረው ሰይድ ጫት አይቅምም። እና አውቆ ነው፣ እኔን ለማስጠላት ነው፣ እኔን ለማስጠቆር ነው እያለች ነው። እሱም ከአሁን በፊት እኔን ለማስጠቆር ነው እያለ ነበረ። ገንዘብ አልቸገራትም፣ እኔን ለማስጠቆር ነው እያለ ነበር። ዛሬ ደግሞ እሷ ቸግሮታ አይደለም ጫት እየቃም አይደለም እኔ ለማስጠቆር ነው እያለች ነው ማለት ነው። እንግዲህ ምንድ ነው እኛ ምንድ ነው ማለት የምንችለው ነገር ተገናኙልን፣ ታረቁልን፣ ልጆቻቸውን ተገናኝታቸው አስደስቶ ስንል በነፍስ ጓደኞች ምንም ከጎን ይቆማሉ። አንቺ ሸቃላ አንቺ አሮጊት ምናምን ሲሉ እሷም አምራ መሸሿን ትቀጥላለች፣ እሱም መፈለጉን አያቆምም። እሽኛ አሁን ምንድ ነው ማለት የምንችለው ማለት ነው። እለት ለመናገር ውሸትም ይሁን እውነት፣ እኔ በትላንትናው ባየሁት ቪዲዮ እንደዚህ፣ አይ እኔ ባየሁ ነገር አሳዝ ነው አዝኛለሁ። እንዴት ካላችሁኝ አለ አይደለ፣ የሆነ ሰው አግኝቶ ማጣት የሚባለው ነገር ነው የመጣብኝ አእምሮ ላይ እና ከከፍታ ወደ ዝቅታ መውረድ የሚባለው ነገር። እውነት ለመናገር እኮ እንደዚህ አሁን ይሄን የሆነ ትምህርት አለው ልበላችሁ፣ ካያችሁት ማለት ነው ትምህርት አለው፣ ነገር ግን እንግዲህ ሱመያ ቸግሮት አይደለም ብላለች። ጭራሽ እኔ ሳዝን ነበር። እሷ ግን ምን በቃ ጭራሽ የማያደርገውን ነገር አውቆ ነው ብላ ፈገግ እያለች ነው የመጣችው። አያድርገው ሰው መጥፎ ነገር ላይ ሲወድቅ ደስ አይልም። ውሸት ይሁን ነገር ግን መጨረሻችሁ እየናፈቀን ነው ማለት ነው። ሱመያ እንግዲህ ሱመያ ከቦታ ቦታ እየዞረች ከሆነ አሁንም የመገናኘት የሚባለው ነገር የለም ማለት ነው እና ይቀጥላል ነው አሁን ደግሞ ዱባይና ኦማን ሊፈልግ ነው ወይስ እንዴት ነው ጋይስ? እኔ እሱም እዚህ ነኝ ካለች ዘሎ ይሄዳል። እሷም ደግሞ አገሮችንም እየቀያየርኩ ነው እዚህ ነኝ እዛ ነኝ ማለቷን አተውም ማለት ነው። እኔ የምፈራው ለልጆቹ ነው ጋይስ። ልጆቹ እንደዚህ በምስቅልቅል ውስጥ ጥሩ አይደለም። ሱመያየ ልጆችሽን በደንብ ጠብቂ ነው ማለት የምፈልገው። አዩ በረኪና ምላስ ናት እንጂ አትመጣም። መጣም ሲጀመር እስኪ ላዩም የመለሰችው ምላሽ አለ፣ አብረን እንየው ማለት ነው ጋይስ። እኔ የመን አይደለም ያለሁት ዱባይ እና ኦማን ነኝ። አንቺ ግን ወላሂ ልብ ኑሮሽ ማለት ነው አንቺ ልብ ኑሮሽ ፓስፖርት እንኳን የለሽም አንቺ ልብ ኑሮሽ። የየመንን ባህር አቋርጠሽ ከመጣሽ እኔ የመን ወላሂ ይመጣልሻል እመጣልሻለሁ። ነ እኔ የመን ቀጥ ብዬ ነው መጣልሽ። እኔ ሱመያ አንቺን ፈርቼ አንቺ አንቺ አልተቆነጠሽም። እኔ አንቺን የሆነ ቀን እኔ አንቺን ካልሰራሁልሽ ልጅ ትሆኒ። እንዳንቺ አላወራም አሁን። አንቺ እኔ አንቺን እኔ ፈርተሽ ያርለሽ እኔ አንቺን እንዳልፈራሁሽ ማለት በተግባር አሳይሻለሁ። ይችን ቀን ይችን ቪዲዮ በደንብ ይሺ። እኔ አንቺን እንዳልፈራሁሽ በደንብ አሳይሻለሁ። እኔ ማንንም አፈርቻለሁ። እኔ አንቺን የምሸሸው ለልጆች ይፍራቻለሁ። እብድ ስለሆንሽ፣ ጤነኛ ስላልሆንሽ እንግዲህ ውድ ቤተሰቦቼ ሱመያ ያላቸውን እንግዲህ ትላንትና አያንቱ በቀይ ባህር አድርጌ እመጣልሻለሁ፣ ይሄ ሁሉ ዝረት የምዞሪው የምትሸሽው እኔን ፈርተሽ ነው። እኔ ደግሞ ካለሽበት ድረስ መጥቼ አሳይሻለሁ፣ እንደ መዳም ወልወያ ነው የምጨምቅሽ እያለች ነበር ና እንግዲህ፣ ሱመያ ደግሞ እኔ የመን አይደለሁም እንጂ የመን አንቺ ደፍረሽ የመን ከመጣሽ እኔ ራሱ እመጣልሻለሁ ብላለች፣ ከዱባይና ና ከኡማን ማለት ነው። እኔ የመን መጣልሽ አለው እናትና አባትሽ ያልቀጡሽን ቅጥ እኔ ቀጣሽ አለው አልተቀጣሽም፣ እያለች ነው። በነገራችን ላይ አያንቱ ምላስ ናት እንጂ እውነት ለመናገር እኔ እኮ የሚመክር ቤተሰብ መጥፋቱ ነው የሚገርመኝ። እና ደግሞ ምንድነው ያላችሁት ውድ ቤተሰቦቼ፣ ድራማ ነው፣ አውቀው ነው እንደዚህ የሚሰሩት፣ አውቀው እየተጠቃቀሱ ነው ምናምን የምትሏላችሁ እንግዲህ የመን አልሄደም የምትሉም አላችሁ። እኔ ግን ከአሁን በፊት አይታችሁ ከሆነ ኢትዮጵያ ገባው ስትል ሱመያ የሸኘው ልጅ ነው ትላንትና አብሮት ያየሁት። እንደገና ደግሞ የመኔዎች ራሱ አለባበሳቸው ምናምን የመኔዎች ራሱ ከቪዲዮ ጀርባ ውል ውል ሲሉ ነበር። እና የመን ውስጥ አይደለም ማለት አልችልም። ሙምኪን መቃሙ ውሸት ሊሆን ይችላል ምናልባት ሱመያን እንድትራራ እንድታዝን ብያለው የነን ቪዲዮን እስከ መጨረሻው ከሰማችሁት እንደዛ ሊሆን ይችላል እንጂ የመን ውስጥ አይደለም። እኔ አይመስለኝም የመን ውስጥ አይደለም አላልም። እና ፋሚሊዎቼ፣ እኔ እንግዲህ ውሸት የሚሆን እውነት የሚሆን ሳየው አዝኛለሁ፣ ሐቂቃ ሳየው አዝኛለሁ። አልሙሂም ሱመያ እንግዲህ እንዳለችው ከሆነ ያው ባሉን ጠንቅቄ አቀዋለሁ ነው አብሮ አብሮ የኖረችው ባሏ ስለሆነ ጫት የሚባል ከኔ ጋር ሲኖር ነክች አድርጎ አያቅም እንደዚህ እንኳን አፉ ላይ ያስገባ አሽቶት እንኳን ያቅም፣ እያለች ነው። ቢሆን እንኳ ይሄ እንደዚህ አይነት ነገር ማጣት፣ ጎዳና ላይ መውጣት፣ ከአእምሮ ውጭ መሆን እንኳ ቢሆን ቢያጋጥመው እንኳ ይሄኔ ውጤት አይደለም፣ የአያንቱ ውጤት ነው ብላለች። እውነት ነው። የሰይድም ቤተሰቦች እንግዲህ ከልጆቹ ከሚስቱ በቃ ከህይወታችን ከወንድሜ ህይወት ውጭልን እያለች እህቴቱም፣ አዲስ ዩቱብ ቻናል ከፍታ መጥታለች። እንግዲህ ምና የሆናል ወደፊት ማለት ነው፣ የት እንደሚደርስ አደለጋይ። ሱመያ ከንቺ በላይ ባላቅም፣ ልጆችሽን ጠብቂ ማለት እወዳለሁኝ። ሀቂቃ ይህን መስዋዕት እየከፈልሽበት ያለው ልጆች ናቸው፣ ና ልጆችሽን ጠብቂ እና ውድ ቤተሰቦቼ በሱመያ ንግግር ማለቴ እዛ ነት ስትል እዛ ነት ትላለች። አሁንም የመን እጅ አለው ብላ ሌላ ቦታ ነኝ መዳሜዛኝ እየዞረች ነው እያለች ነው። ምን ተሰማችሁ በሱመያ ንግግር? ምን አይነት እይታ ነው ያላችሁ? ምለውን ጥያቄ ለእናንተ ማስቀመጥ እወዳለሁ። እኔ ግን በቃ መጨረሻውን ያቅርበው ሰላሙን ያወርድላቸው፣ አባት አባት ልጆቹንም እንዲያገኝ እመኛለሁ። ናፍቆት ነውና የልጅ ናፍቆት ምን ያክል ከባድ እንደሆነ ስለማቀው እንዲገናኙ ምኞቴን አልተው። አሁንም ቢሆን እና ውድ ቤተሰቦቼ ሁላችንንም ልቦና ይስጣን፣ መጨረሻችን ያሳምርልን፣ ሀገራችንን ሰላም ያድርግልን ማለት እወዳለሁ። እንግዲህ ዛሬ የመጣውበት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ፣ አከብሯችኋለሁ። በያላችሁበት ሰላም ሆኑልኝ። ቻው።